እኛ እኮ ከሀገር የወጣ ነው። የምንወዳቸውን ቤተሰቦቻችን ጤለን የወጣ ነው እኮ። እንደዚህ አይነት ነገር ብልግና፣ እንደዚህ አይነት ነገር፣ መጥፎ ነገር ለመሳት ሳይሆን ህይወታችን ለመቀየር እና ሰርተን ለመለወጥ ነው የመጣ ነው ማለት ነው። እና እባካችሁ ቪዲዮ ለሁሉም እህቶቼ እንዲደርስ ፈልጋለሁ። ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔጋ ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባቴ በፊት ኮመንት ላይ ሀባይቢ የምወዳችሁ የማከብራችሁ፣ እንዴት ነሽ? ተሻለሽ ወይ አሁንስ እንዴት ነሽ ብላችሁ ለጠይቃችሁን ሙስሊም ክርስቲያን ሳትሉ የእኔ ቀኖች ማለት ነው፣ አላ እድሜና ጤና ሳቶ ህይወታችሁን ሁሉ ደስታ በደስታ ያድርግላችሁ። ክፉ ነገር አይጠጋችሁ። ወላሂ ላዚም በጣም ነው የተደሰትኩት። እኔ ምን ብዬ እንደምናገራቸው አላውቅም፣ ግን አላህ ሱብሃነሁ ወተዓላ ያሰባችሁትን አሳክቶ በህይወታችሁ ሁሉ ደስተኛ ሆናችሁ የምትኖሩ እንጂ የሰው ቤት የምትቀጠሩ አላህ ያድርጋችሁ። ወላሂ ያሰባችሁትን አሳክታችሁ ለሀገራችሁ ያብቃችሁ እያልኩኝ እና። ብዙዎቻችሁ ኮመንት ላይ ስለምትጠይቁኝ እዚህ ጋር ኮመንትን እንደምታነቡት ማለት ነው። ወደ ቪዲዮ ለግባና መግቢያ ላይ አይታችሁታል። ብዙ ህቶች እንደ ቀልድ የምታዩት ነገር ወላሂ በኋላ ላይ ህይወታችሁን አደጋ ላይ ይጥለዋል ማለት ነው እና ከመዳሞቻችሁ ከቁጭ ብላችሁ መዳሞቻችሁ አድርጉ ያሏችሁን ነገር ሁሉም የምታደርጉ እንደዚህ አይነት ብልግና ሱስ የምትማሩ ሄቶቼ እባካችሁ ጥንቃቄ አድርጉ። ማን ነው መዳሞቹ? እነሱ ብር አላቸው፣ እንደፈለጉ ቢሆኑም በሀገራቸው ያምርባቸዋል። የፈለጉትን ነገር ቢያደርጉ ስለ እነሱ አያገባንም እኛ ማለት ነው። እኛ ግን ከሀገራችን ተሰደን የምንወዳቸውን ቤተሰቦቻችን ጥልን የወጣ ነው እኮ ሰርተን ለመለወጥ እንጂ እንደዚህ አይነት ነገር ከመዳሞች ጋር ቁጭ ብለን ቪዲዮ ለመቀረጽ አንድ ነገር ልንገራችሁ፣ መዳሞቻችሁ ቪዲዮ ሲቀርጿችሁ አልፈልግም ማለት ትችላላችሁ። ገባችሁ መብትና ግዴታችሁን ጠንቅቃችሁ ልታውቁ ይገባል። እናንተ እነሱ ቤት የመጣችሁ ሰርታችሁ ልትለወጡ ስራቸውን ልትሰሩላቸው እንጂ ቁጭ ብላችሁ እንደዚህ አይነት ቪዲዮ ሰርተው ሊለቁባችሁ እንዲሁም ደግሞ የሚጠጡትን ነገር ሁሉ እንዲያጠጧችሁ አይደለም። እምቢ ማለት አለባችሁ። አባይቢ ማለት ነው። ዝም ብላችሁ እነሱ ያዘዟችሁን ነገር ሁሉ እሺ አትበሉ። ወላሂ መጥፎ ነው። አሁን ይሄ ሱስ በጣም መጥፎ ነው። ስጋራ፣ እንደገና ሺሻ፣ ወላሂ እንትን በሽታ ላይ ነው የሚጥላችሁ። ይህን ነገር ልታቁ ይገባል ማለት ነው ወላይ ሳምባችሁ እንዲሁም ደግሞ ልባችሁ በቃ በሽተኛ ነው የሚያደርጋችሁ። ይሄ ነገር እኮ ለእናንተ የሚጠቅም ነገር ሲሆን፣ እነሱ ብር ስላላቸው በፈለጉ ሰዓት ቢታመሙ ሄዶ ይታከማሉ። እኛ ግን እንትን ኮላሊታችን ቢበላሽ የሆነ ነገር እንትን ገላችን ላይ ቢደርስብን ማለት ነው የሰራናት የሰራናት ገንዘብ እንኳን ልትበቃ ንቅርና የጥፍ ጥፍ ነው የሚያወጣን ማለት ነው። አስባችሁታል። ቆማችሁ ስራ እየሰራችሁ ትውላላችሁ። እንደገና እንደዚህ አይነት ሱስ ከለመዳችሁ ህይወታችሁን በሙሉ ነው የሚያበላሽባችሁ ማለት ነው። እንደ ቀልድ የጀመሩት ነገር በኋላ ላይ መጥፎ ነው። አንድ ነገር ልንገራችሁና፣ መዳሞቻችሁ እንደዚህ አይነት ነገር ጣጡ ብሎ ሲሏችሁ እንዲሁም ደግሞ ቁጭ አድርጎ ቪዲዮ ስቀርጿችሁ ስታዩ ዝም አትበሉ። እኔ አንድ ቀን እንኳን እሺ ብያችሁ ተቀርጭ ያላቅም በህይወቴ ማለት ነው፣ እምቢ ነው ምላቸው እና አሁን ለምሳሌ አንዳንድ ጊዜ ልጆቹ ሙዚቃ ምናምን ይሄ ይከፍቱና እና ይጨፍር ይሉኛል። እኔ አልጨፍርም፣ ሀራም ነው ነው የሚላቸው እንዲሁም በቃ ዝም ብለን ቪዲዮ እንቅረጽ ሲሉ ሲሉኝ ተከናንቤው እንኳን ይሻልላቸው። ለምን አንዴ ከለመዱ ሁሌ ምን ይሄንን ነገር ስለሚያደርጉት ማለት ነው አንዴ ካ ስለመዷችኋቸው አንዴ ሰርታችሁ ካዩ ከዛ በኋላ ሁሌም ነው እናንተን በቃ የላይክ መሰብሰቢያ ነው የሚያደርጓችሁ ማለት ነው። በተለይ ደግሞ በአሁኑ ሰዓት ላይ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ የእኛ ልጆች በቀን ለእነሱ የገቢ ምንጭ ነው የሆኑት። እንኳን ለአራቦች አይደለም፣ ሀበሾቹም እንደዚህ አይነት ነገር ጀምረዋል ማለት ነው እና ጥንቃቄ አድርጎ ሀባይቢ የመጣ ነው እኛ ሰርተን ለመለወጥ ሰርተን ገንዘብ ለመያዝ እንጂ ሱስ ተምረን ደግሞ የአዝናትን ገንዘብ በሱስ ልንጨርሰው አይደለም ማለት ነው እና በተለይ ደግሞ ወጣ አለ አሁን ለምሳሌ ሳውዲ አረቢያም ላይ እንደዚህ አይነት ነገር አለ መሰለኝ። እኔ ግን አጋጥሞኝ የሆነ ሰዓት ላይ አጋጥሞኝ የሆነ እንትን ሌላ ዜጋ ናቸው፣ ሳውዲ አረቢያ አይደሉ ልቡናኒ መሰሉኝ። እና በጣም ሽሻ ይጠጣሉ። እኔ ቤቱ በቃ ሽሻ እኔ የሽሻ ሽታና የስጋራ ሽታ አልወድም፣ በጣም ያፍነኛል እና በአንድ ወር ሰርቼ ነው ጥዬ የወጣሁት ማለት ነው። አልፈልግም ብያት ገንዘብ ጨምርልሻለሁ እባክሽ ስር ስትለኝ ራሱ ይህንን እሳቱን አቀጣጥ ስትለኝ ራሱ ሀራም ነው አልፈልግም ነበረ ምላት። ራሷ ነበረ የምታቀጣጥለው ማን ሁሉምንም ነገር የምታደርገው ራሷ ነበረ፣ እኔ የጠጡበትን ብቻ ነው አንስቼ የማጥበ ነበረው ማለት ነው። እና እንደዛም ሆኖ ግን አንድ ወር ሰርቼ ነው ጥዬ የወጣሁት ለምን? በጣም በጣም ልቤን አመመኝ። በጣም ያሳምማል። እንኳን የም ለሚጠጡት ይቅርና እኔ ሽታው ብቻ በቀበተኛው ጠዋት ተነስቼ ቤቱ ሽታው ራሱ ያቅለሸልሸ ነበረ። ማ እንኳን ያንን ጭስ ሆዳችሁ ውስጥ ልታስገቡት ይቅርና ማለት ነው። እህቶቼ ወላይ ተጠንቀቁ። ለምን እንደ ቀልድ የጀመራችሁት ነገር ሱስ ሆኖ በኋላ ላይ ገንዘባችሁን ጭምር ነው የሚያሳጣችሁ። እናንተ ሰርተን ለውጣለን ብላችሁ መጣችሁ፣ ሱሰኛ ሆናችሁ፣ እንደገና በሱስ ተመርዛችሁ መጨረሻ ላይ ግን ምንድን ነው የሚሆነው? የሰራቻትን ገንዘብ እንኳን ያዛ ነገር ሱስ ከያዛችሁ ያንን መግዣ ነው የምታደረጉት። እንኳን ሰርቼ ለወጣለው ምለው ነገር ቀርቶ ለጤናችሁ፣ ጤናችሁ ራሱ ይጓደላል ማለት ነው። እኛ ቆመን የዋን ነው እና ሰርተን ለነሱ ቤታቸውን ያጸዳ ነው እግራችን የታመሟል። በቃ ብሎ ሱሰኛ ሊያደርጉን ጭራሽ ማለት ነው እና ገዲሞቹ እዚህ ሀገር ላይ አረብ ሀገራት ላይ ቆያችሁት ልታውቁት ትችላላችሁ። ግን አሁን አዲስ የሚመጡ እህቶች በተለይ በአሁኑ ሰዓት ላይ ከሀገር የሚመጡት አድርጎ አይደል እኮ ያሏችሁን ነገር ሁሉ ነው የሚያደርጉት። እች ልጅ ገና ሕፃን ልጅ ናት ማለት ነው። እንደዚህ አድርጋ የምትቀርጻት እንደገና ሺሻው እሷ ታጭሳለች፣ ከጎኑ ደግሞ እሷን ስጋራ እንድታጭስ ለኩሳ ሰታታለች። ማን ነው መጨረሻ ላይ ግን እየጠጣች ነው። አስባችሁታል በዚህ እድሜው በአሁኑ በዚህ ጊዜዋ ይህንን ነገር ከጀመረች በኋላ ላይ ምን እንደሚፈጠር አስቡት። እንግዲህ አላህ ይጠብቀን እና ተጠንቀቁ እህቶቼ እና ለአረቦቹም ደግሞ እነሱ እንዳይቆጣችሁ እነሱ እንዲወዷችሁ እነሱ እነሱ ሱሰኛ እንድትሆኑ አይደለም ገብቷችኋል። እነሱ የሚወዷችሁ በስራችሁና በጠንካራነታችሁ በኮስታራነታችሁ እንጂ የምትከበሩት እነሱ ያላችሁን ነገር ሁሉ ስላደረጋችሁላችሁ አይደለም አረቦች የሚወዷችሁ ማለት ነው። ስራችሁን አውቃችሁ ከሰራችሁ፣ በጊዜ ተነስታችሁ ስራችሁን ካከበራችሁ፣ በኮስተር ቆፍጣና መሆን አለባችሁ ማለት ነው። ለአረብ ሁሌ እንትን ማለት አያስፈልግም። ገቷቸዋል የሆነ ነገር እንትን ጎረቤት ወስተው እንኳን ስራ ስሪ ቢሏችሁ ራሱ እምቢ ማለት ነው ያለባችሁ። ለምን አንዴ ከለመዱ ለእህት ለወንድም ቤት ራሱ ወስተው ሊያሰሯችሁ ይችላሉ። አንድ አንድ ልጅ እንደውም ኮመንት ላይ ሁለት ነው ሶስት ልጆች ጽፈውልኛል እና ምን ላድርግ ጓደኛዋን ቤት ወስታ ታሰራኛለች እህቷን ቤት ወስታ ታሰራላኝ ሶስት ቤት ነው የምታሰራኝ አንዷ ጭራሽ ሶስት ቤት ነው የምታሰራኝ ይህን ነገር ምን ማድረግ አለብኝ እምቢ ሊበላት ወይ ነው ያለችኝ እና እምቢ ማለት ትችላላችሁ እናንተ ሰርታችሁ ለመስራት የመጣችሁት እነሱ ቤት እሷ ቤት ብቻ እንጂ ለእህቷ አይደለም ግዴታ የለባችሁም ማለት ነው ስለዚህ ጎረቤት ቤት ሄዳችሁ ለመስራት ግዴታ የለባችሁም። ስራው ቀላል ከሆነ የሆነ ዝም ብሎ ቤታችሁ ውስጥ ስራ ከሌለባችሁ ስራ የማይበዛባችሁ ከሆነ እዛ ሄዳችሁ የሆነ ከንትን እቃ ትንሽ እቃ ከሆነ እናንተስ ካልደከማችሁ መስራት ትችላላችሁ። የራሳችሁ ጉዳይ ነው። ግን ቤቱም ውስጥ ደክማችሁ ጎረቤትም ሄዳችሁ እርፍተ ከሌላችሁ እምቢ፣ አልፈልግም፣ አልሰራም። እኔ አንቺ ቤት እንጂ ለመስራት የመጣሁት የአንችን ቤተሰብና የአንችን ጎረቤት ወይም ደግሞ አንችን ጓደኛ ቤት ሊሰራ አይደለም። የምታውት ካልሆነ ቢሮ ውሰጂኝ ብላችሁ መናገር ነው ያለባችሁ። ቋንቋው ካላወቃችሁ ቢሮ ደውላችሁ የኔን ንግር ታሰራኛለች ብላችሁ ንገሩ። እነሱ ያስቆምላችኋል ማለት ነው። እና ተጠንቀቁ፣ ራሳችሁን ጠብቁ። ካላን በታች ጥንቃቄ ማድረግ ያስፈልጋል። እንደዚህ አይነት ብልግና ስራ አትስሩ። የራሳችሁን ክብር ነው የሚያሳጣችሁ። በሰው ሀገር ላይ እንደ ቀልድ የጀመራችሁት ነገር ሀገር ላይ ስትገቡ ሕይወታችሁን ያበላሸዋል ማለት ነው። ሱስ ቀላል ነገር እንዳይመስላችሁ። እንደ ቀላል የተጀመረ ነገር እንደ ቀላል አይተው አንዴ ከያዛችሁት ሱስ እና እንደ ቀልድ የጀመራችሁት ሱስ መጨረሻ ላይ ግን እንደ ቀልድ መተው አትችሉ። ጎታችኋል። እኔ አረብ ቤት ስሰራ ሀገር ሆኜ ምንም ነገር አልወድም ነበረ። ሱኳር ነበረ እምወደው። የሰው ሀገር ላይ መጥቼ ግን ሱኳር አስጠላኝ። ስኳር መብላት አልወድም። መጠጥ ስኳር ያለው የበዛበት ነገር መጠጣትም አልወድም። አሁን የኑስ ካፌ ሱስ ነበር የያዘኝ እሱም ደግሞ ልቤን ማመም ሲጀምረኝ እሱንም አቅሙ ያለው ማነው ቢያንስ በወር በሳምንት በአስራ አምስት አንዴ እጠጣለው እንጂ እሱንም ደግሞ በስኳር መጠጣት ተውኩኝ። አስጠላኝ። በጫው ነው የምጠጣው። ልትስቁብኝ ትችላላችሁ። እና እንደዛም ደግሞ ሳደርግ ለጤና ሲል ለራሴ ሲል ነው ያቆምኩት። ገብቷቸዋል። የሆነ ነገር እንኳን ብትሆኑ በቃ የሆነ ጤናችሁ ሲጓደል ነው የሚያሳውቃችሁ ማለት ነው። ከዚህ በፊት በቀን ሶስቴ ነበር። ለምን ጉልበት ስለሚሰጠኝ ስለሚያነቃቃኝ ስራውን ለመስራት ብዬ በቀን ሶስት የጠጣ ነበር። አሁን ግን በቀን ሶስት ሊጠጣ ይቅርና በአስራ አምስት አንዴ ሱስ በቃ የሆነ በቃ ሁሌ እንትን የሆነ ጭንቅላቴን ሲያማኝ ምናምን ነገር አንድ ቀን ከሴቷ ተደብቄ ነው የምጠጣው። ይሄንንም ማለት ነው ሴቷ አታቅም። ለምን አቁም ብለው በእንትን ሐኪም ቤት ስለነገሩኝ ሴቷ ትደብቅብኛለች። ነስካፌውን እንዳልጠጣ ክፍሏ ውስጥ ነው የምታስቀምጠው። እቺ ደግሞ ከኔ ጋ አብራ የምትሰራዋ ፊሊፒኒ ደግሞ ያለሱ መኖር አትችልም። በብሯ ገዝታ ታመጣለች። ስትሰራ ካየው ከረስኔ የሚያስፈልገኛል። በተለይ ደግሞ ሰው የሆነ ነገር ወደውን ነገር ሰው ሲያደርግ ሳይ እኔም እፈልጋለሁ እና በዛ ምክንያት ነው ላችኋለሁ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁን ያመሰግናለሁ። አላህ ከክፉ ነገር ይጠብቀን፣ በሰላም ያወጣን። አላህ በሰላም ለሀገራችን አብቃን እያልኩኝ የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወረመቱላ አበረካቱ።